እንግዲህ ምጥን ለማዘጋጀት በዚህ መልክ ይህ እንደምታዩት እንደዚህ እያደረኩት ነው። በበርበሬ እንደዚህ ማለት ነው። ሊጨርስ እናሳያችኋለሁ። አብሯችን ነው። እናችሁ ደና ናችሁ? አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ደና ናችሁ ሆይ። እንደምታዩት ሁሉም ነገር ያለው የሽሮ መቀመሚያ ማለት ነው። መጨፈቂያ፣ እንደዚሁም ደግሞ ግማሽ ኪሎ በርበሬ አለኝ ማለት ነው። ያ ማለት ምን መሰላችሁ፣ ለዟል ይመስለኛል። ያለክልሀልን የሽሮ ማማቻ ነው ማለት ነው። ሽሮ ላማቻ ነው በርበሬ እስካሁን። እንዴት አመገ ነው ማለት ነው። መጀመሪያ ሽንኩርቱን እና ዝንጅብሉን ትልበልና ቢስሚላ እና ዛሬ ስራችንን ላሳያችሁ በየሁሉም ሀገር ይለያያል። ያው እኛ አካባቢ ያለው እና እኔና እናቴ የምንሰራው አንድ አይመጣም። ጥያቄ እየጠየቁኝ ነበረ። ያው ሰብሰብ አርጌ መልስበታለሁ ብዬ ነው። ለምንድን ነው አምስት ቀን ስድስት ቀን የሚቀመጠው ታፍኖ? እኛ የምናውቀው ወደ አሁኑ ጥቅጥቅ ወደ አሁኑ ስጥት ነው ምንድን ነው ሀዲያ እያሉኝ ነበረ። ለምን እንደሚቀመጥ ምናምን በርበሬ ነግራችኋለሁ። ሽሮ ደግሞ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 እና የሙያ እና ሙያ ሰው ልጅ ይለያያል። እናቶቻችን ያስለመዱን ሙያ አለ፣ ራሳችንን የምንለምደው ሙያ አለ፣ ከሰው የምንማረው ሙያ አለ። ብቻ እናንተ የሚጠቅማችሁን ሙያ መማሩ የተሻለ ነው። እኔ አሁን በርበሬ እንደዛ እንደሚደረግ ምናምን ጓደኛዬ ጉራጌ ሰባት ቤት ነበረችና ትነግረኝ ነበርና በርበሬውንም እናቷ ልካላ አስቀምሼው ነበር። በጣም ቆንጆ ነው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 እና በርበሬ ትንሽዬ ስታደርጉ በጣም እንዲምቅ ነው የሚያደርግላችሁ ማለት ነው። በጣም ነው የሚያደምቅላችሁ እዛ ላይ ሽታው ወላሂ ማሻአላ ነው የሚሆነው። እዛ ላይ ደግሞ በቃ ከለሩ ራሱ በጣም ነው የሚያምረው። አንዳንድ ጊዜ እኮ ስናስፈጨው ነጭ ይሆናል አይደለ? ያ ደግሞ አይሆንም እንደዛ ማለት ነው። ስለተብላላ አንደኛ ምንድን ነው ይነትራል ማለት ነው። ሽታው በጣም ነው እንትር የሚለው አፍኖ ሲቀመጥ ስለዚህ ሞክሩት ሞክሩት ማለት ነው። እና በዚህ መልክ እንግዲህ እየጨቀጨኩ ነው ማለት ነው። እየጨቀጨቀና እንቀጥላለን። እና ቤተሰብ እንግዲህ ሽሯችን ብዛቱ ይሄን ያህል ነው ብሏችኋለሁ። በጣም ነው ብዙ ነው። ማሻላ ተባረካል። የጤና ምግብ አለ አድርግልን። እና እንደምታዩት እንግዲህ ብዛቱ ይሄን ነው ማማታው ማለት ነው። ምጥን ነው ማስፈጨው ማለት ነው። ምጥን ነው ማስፈጨው። እና ስለዚህ እንደምታዩት ሽንኩርት አለው እዚህ ይጨመራል ማለት ነው ከዛም በኋላ በርበሬ ያለው በርበሬ ይጨምርበታል እና እንግዲህ እንደምታየው ሽሮ እንጨምርና፣ ምጥን ያው ትንሽ ምጥን ስትሰሩ ማለት ነው። እንዲታያቸው ብዬ ነው። ምጥን ሲሆን ያው አንደኛ አይቦልም ማለት ነው። እንደዚህ ከመንትኖች በዛ ሲሉ አይቦልም ማለት ነው። ከዛ በርበሬ ይጨምራሉ። ከታች ነጭ ሽንኩርት፣ ይሄ እንትኑ እርጥቡ ቅመም አለ ስለዚህ እናም እንግዲህ አሁንም ፌስታል አዘጋጅቻለሁ። ስሚንዳይመንም ለማውጣት አይመችም እንደ ተነገሩ አንዴ ያደረኩት ራሱ ብዙ ነው፣ ማሻአላህ አመሂም ላሳያችሁ። ያው ቪዲዮ እንዳይረዝም ጨርሼ ደሞ አሳያችኋለሁ። አባይ እንግዲህ ምጥን ለማዘጋጀት በዚህ መልክ ይሄን እንደምታስ እንደዚህ ያደረኩት ነው። በበርበሬ እንደዚህ ማለት ነው። ልጨርስና አሳያችኋለሁ። አብራችሁ ነው እንግዲህ በስንት ጊዜ ነው ሽሮ ከሶስት ቀን ከታፈነ በኋላ ምጥን ሽሮና አልጫ ሽሮ እዝህ እንደምታዩት ስንትም እያለሁ ምጥን ሽሮ በዚህ መልኩ ከተዘጋጀ በኋላ ተቀምጧል። እንደዚሁም ደግሞ በርበሬያችን ከስምንት ቀን በላይ እንደታፈነ ነው እንደምታዩት ማለት ነው ታፍኗል ማለት ነው። እንክፈተውና እናየዋለን። እናም እንግዲህ በርበሬያችን በዚህ መልክ ዘርግሽዋለሁ ማለት ነው እንደምታዩት ገና እንትን እያልኩት ነው እንደዚህ ስንት ቀኑ? ከስምንት ቀን በላይ ሆኖታል። እምቅ አድርጋችሁ ያመኩበት ፌስታል ይሄ ነው ማለት ነው። ከዚህ ነው ያወጣሁት፣ እና እዚህ አደርግና ይሰጣል፣ ይሰጣል ማለት ነው። ፀሐይ መጥገብ አለበት። ስለዚህ እንደዚህ እያረኩ መፈርፈር አለብኝ ማለት ነው። እና እንግዲህ ሁሉም የራሱ ሞያ አለው። የራሱ ሞያ አለው ማለት ነው። ሞክሩት አራት ቀን አምስት ቀን ስድስት ቀን ሰባት ቀን አምጋችሁ ሞክሩት። በርበሬያችሁ መልክ እንዲኖርላችሁ ከፈለጋችሁ ማለት ነው። ያው እናቶቻችን ለምንድን ነው ሀዲያ እንደዛ የሚታመቀው ምን ጥቅም አለው ምናምን ያላችሁኛላችሁ። ምክንያቱም እናቶቻችን የሚያስፈጩት ዛሬውኑ ጭቅጭቅ ስጥት ስለሆነ ማለት ነው እና ዛሬውኑ ጭቅጭቅ ስጥት ስለሆነ እንደዛም የምታቆቶቼ ጠይቃችሁኛ ማለት ነው። እና በርበሬያችንን ከስምንት ቀን በኋላ በዚህ መልኩ ተሰጥቷል ማለት ነው። ፋፉች አድገና ሰጣ ነው። አሁን ደግሞ ሽሮዋችንን እንደምታወት ምጥኑ ሽሮዋችን ይሄን ይመስላል ማለት ነው። ዝህ ነው ንፍታው እና እንግዲህ ምጥናችን ከሶስት ቀን በኋላ ሊሰጣ ነው። እንደምታወት ምጥን ነው አልጫ ማዘጋጅ ችለታለሁ ሲቆይ ያው ፀሐይም ታዛሪ ዛሬ ማለት ነው እና እንግዲህ ከሶስት ቀን በኋላ መጥኔ ያኖርኩት ሽሮ በዚህ መልክ ሆኗል ማለት ነው። እንግዲያ መጦታል የሚገርማቸው ነገር እርጥብ ራሱ አልሆነም ማለት ነው እና ይሄን እንደዚህ ብትና አድርጌ ያሰጠዋለሁኝ እላችኋለሁ ሽሮአችን እንግዲህ ብዙ ቀን ነው ፀሐይ የመታው ብቻው ማለት ነው። ስለዚህ ምጥኑ ደግሞ ትንሽ አላቆየሁትም ቶሎ ማስፈጨት አለብኝ ብዬ ስላሰብኩኝ ነው ያንተን ያላልኩት። ሆኖም ግን እንደዚህ በተንተና አድርጌ እንግዲህ ምጥን ሽሯችን ነው። አልጫም አለችኝ ትንሽ ማለት ነው። በርበሪው ግማሽ በርበሬ ቢያንሰውም እንግዲህ የተሻለ ነው ብዬ አስባለሁ። ግማሽ በርበሬ ነው ያደረኩበት ግማሽ ኪሎ በርበሪ ና ሽሮአችን በዚህ መልኩ ምጡኑ ይሰጣል ማለት ነው። እና ሽሮአችን በዚህ መልኩ አስጥተናል ማለት ነው። ምጡኑ ሽሮአችን እዛ፣ በርበሬያችን እዚህ፣ ምጡኑ ሽሮአችን እዚህ ደግሞ አልጫ ሽሮ አለኝ ማለት ነው። ያልጫው የተዘጋጀ እና እቺ ደግሞ አልጫ ሽሮዬ ነች ማለት ነው። ትንሽዬ ነች ቢሆንም በቃ አንዳንድ ጊዜ እና አልጫሹሬን በዚህ መልክ ማለት ላልጫሹሬ የተዘጋጀ ማለት ነው በዚህ መልክ አሰጠሁት። ይሄኛው እዚህ እንደምታዩት ማለት ነው ተሰጥቷል። እንግዲህ ይሄን ይመስላል። ይሄ ከሶስት ቀን በኋላ ይሄ ደግሞ ከስምንት ቀን በኋላ፣ እንግዲህ ይድረቅና እናየዋለን ማለት ነው። አብረምና ይሆናል ወደፊት ይሄን ይመስላል የበርበሬ ዝግጅታችን